ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በሁለቱ የፋኖ መዋቅሮች መሃል እየተካሄደ ያለው ወደ አንድነት የመምጣቱ ሂደት ወደ ማጠቃለያ ምዕራፉ ላይ መድረሱ ተገለጸ። የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት አፋህድ ሲያደርጉት የነበሩትን ውይይት በማጠናቀቅ ወደ አንድነት ለመምጣት የጀመሩትን ጉዞም በቅርቡ አጠናቀው መግለጫ እንደሚሰጡ ይጠበቃል። በተለያዩ አውደ ግንባሮች ሁለቱ መዋቅሮች ሚኒስትሮች በጋራ ሆነው በአገዛዙ ጥምር ሰራዊት ላይ የሚያደርሱትም ጥቃት ተጠናክሮ ቀጥሏል። በተለያዩ ቀጠናዎች የሚደረጉት ውጊያዎች በቀጠለበት በዚህ ሰሞንም የአገዛዙ ሰራዊት አባላት በከፍተኛ ቁጥር እጃቸውን እየሰጡ ይገኛሉ። በጥምር ጦር ውስጥ ያሉት የአድማ በታኝ የሚሊሻና መደበኛው የመከላከያ ሰራዊት አባላት መሳሪያቸውን እየያዙ በቡድን እየሆኑ ወደ አቅራቢያቸው የፋኖ ቀጠና በመግባት እጃቸውን በመስጠት ላይ መሆናቸውን ያገኘ ናቸው መረጃዎች ያመለክታሉ። በወቅታዊው የአማራ ክልል የሕልውና ተጋድሎ ዙሪያም ከዘውትር ተሳታፊያችን የሚቀርቡ መረጃዎችን ቀጥለን እንሰማለን። በማዕከላዊ ጎንደር፣ በጎንደር በዋናነት በአዲስ ዘመን አቅራቢያ በሚገኙ ሚካኤል ደብር ተብላ በምጠቀስ ቀበሌ ይህች ቀበሌ እንግዲህ ለሶስት ተከታታይ ዓመታት የፋኖ ኃይሎች ይዞታቸውን ሳያስደፍሩ የመጣውን ኃይል በተደጋጋሚ ጊዜ እየመጡ እየመከቱ እየመለሱ ያችን ቦታ ወደ በለሳ ወደ አርባያ እንዲሁም ወደ ሰቆጣ አካባቢ ወደ ላሊበላ እና ወደ ጋሸን አካባቢ የመውጫ ቁልፍ ስትራቴጂ ቦታ ነች። ሲያስፈልግም ደግሞ ወደ ደቡብ ጎንደርና ከባህር ዳር ወደ ጎንደር ከተማ በሚወስደው የአስፋልት መንገድን ለመቆጣጠር እና ለመቁረጥ በጣም በቅርብ ርቀት የምትገኝ እጅግ በጣም ወታደራዊ ጠቀሜታዋ የጎላ ከተማ ነች። ይህች ሚካኤል ደብርን ለመቆጣጠር የፋኖ ጠንካራ ይዞታ ከዚህ እየተወረወሩ በጣም በከፍተኛ ደረጃ ጉዳት እያደረሱብን ነው በማለት በአም አምስት አቅጣጫ በሌሊት ከበባ ለመፈፀም ከአዲስ ዘመን በዘርጣ አስታ በኩል አድርጎ ወደ ሚካኤል ደብር ለተንቀሳቀሰ አንዳይላለ ሁለተኛ፣ እንዲሁም ከአዲስ ዘመን ጣራ ገዳምን አድርጎ አርኖ ጋርኖን አቋርጦ ወደ ሚካኤል ደብር እንቅስቃሴ ያድርጓል። ሌላው ከጸዳ በአርኖ ጋርኖ አድርጎ ሶስተኛ ክፍለ ጦር ተንቀሳቅሶ ነበረ። በአራተኛ ደረጃ ከደጎማ እንዲሁ ወደ ሚካኤል ደብር ሄደ ክፍለ ጦር አለ። በአምስተኛ ከአርባያ በለሳ ወደ ሚካኤል ደብር ጉዞ የበላይ ዘለቀ እዝን ለመምታት ዳግማዊ ቴዎድሮስ አምስተኛ ኮር በመልሶ ማጥቃት ከፍተኛ ውጊያ ማድረግና ይህን ቦታ ላለማስደፈር ትንቅንቅ እያደረገ እንደሚገኝና እስከ አሁን ሰዓት የደረሰኝ መረጃ በተለይ በሶስት አቅጣጫ የመጣው ከአዲስ ዘመን አድርጎ በአስታ በኩል የሄደው ኃይል እንደተጎዳና ሌላ ተጨማሪ ኃይል ሊመጣለት ባለመቻሉ ለማጥቃት የሄደው ኃይል በአስታ በኩል የተከበበውን ኃይል ከምት ለማዳን ራሱን ወደ መከላከል እንደ አወረደ ነው መረጃዎች እያመላከቱ የሚገኙት። ይህ በእንዲህ እንዳለ እንግዲህ በጎጃም አንድ መቶ አምስተኛ ኮር አምሳ አምስተኛ ክፍለ ጦር በአቸፈር ወንድዬ አውትሌት ተብላ በምትጠቀሰው ከተማ ለመቆጣጠር የወጣው የአገዛዙ ጦር በመልሶ ማጥቃት ጉዳት ደርሶበት ወደ አቸፈር ወንድዬ ከተማ እንደተመለሰ ነው መረጃዎች የሚያመላክቱት። በይህ ውጊያ እየተደረገ ባለበት ሰዓት ሌላው ኃይል ተጨማሪ ኃይል ሂዶ የተጨማሪ ውጊያ እንዳያደርግ በባህር ዳር በቅርብ ርቀት የምትገኘው ጭንባ ከተማ ላይ የፋኑ ኃይሎች ጥቃት በመፈጸም ከፍተኛ የሆነ ተጋድሎ ሲያደርጉ መዋላቸውን ዋና እቺንን አውትሌት የምትባለውን ላለማስደፈር ከፍተኛ ተጋድሎ ካደረጉ በኋላ የመጣውን ሀይል መክተው መመለሳቸውን ለማወቅ ተችሏል። ይህ በእንዲህ እንዳለ በሰሜን ወሎ በቆቦ ወረዳ አዲስ ቅኝ በተባለ ቦታ ላይ ከባድ ውጊያ መደረጉና ለማጥቃት የተንቀሳቀሰው ሀይል ተመቶ መሸሹን ለማወቅ ተችሏል። በተለይ ዳውንትን እና ፀሐይ መውጫን ለመቆጣጠር እና የምስራቅ አማራን ኮርን ለመምታት ከፍተኛ ጥረት ያደረገው የአገዛዙ ጦር ከደጋው መብረ እንዲሁም ከምስራቅ አማራ ኮር ሁለትና ከሶብል አምባ ክፍለ ጦር የተወጣጡ ሀይሎች ከፍተኛ የሆነ ጉዳት እንዳደረሱበት ለማወቅ ተችሏል። የመንግስት ከፍተኛ ቁጥር ያለው ሀይል ድላንታንና ፀሐይ መውጫን ለመቆጣጠር ከተንታ ተነስቶ በወገል ጤና በኩል አድርጎ እንቅስቃሴ ያደረገ ቢሆንም በተደረገ ውጊያ ወታደራዊ መኮንኖችን ጨምሮ በርካታ የሰራዊቱ አባላት እንደተመቱበት መረጃዎችን ለማግኘት ይችላላል። ከጋሴና እንዲሁም ከኮን ወደ ዳውንትና ወገል ባልቴና ተንቀሳቅሶ ለማገዝ የሄደው ኃይል ከተሞችን መቆጣጠር ሳይችል ቀርቶ ተመቶ ወደ ጋሸና ከተማ አፈግፍጎ እንደተመለሰ መረጃዎች ያመላክታሉ። ተጨማሪ ኃይል ከጋሸናና ከኮን የሄደው ኃይል የተመታውና ጉዳት የደረሰበት ኃይል ሌላ መከላከል ይችልለት ኃይል ባለመኖሩ በጋሸና ኮንክሪት ምሽግ ውስጥ ራሱን ቀብሮ ወደ መከላከል መግባቱን ነው መረጃዎች እያመላከቱ የሚገኙት። ይህ በእንዲህ እንዳለ በአማራ ክልል በምስራቅ ጎጃም ዞን በሉማሜ ከተማ የክልሉ እርሰ መስተዳደር አረጋ ከበደን ጨምሮ የዞንና የወረዳ አመራሮች ህዝባዊ ስብሰባ ለማድረግ አንድ ሰዓት ስብሰባው ከተደረገ በኋላ ተከታታይ የሆነ የሞርጠር ጥቃት በማድረጋቸው ከሉማኔ ከተማ ስብሰባውን አቋርጠው ወደ ደብረ ማርቆስ መሸሸቸውንና የክልሉና የዞን እንዲሁም የወረዳ ከፍተኛ አመራሮች በስብሰባው ላይ የነበረውን ሂደት አቋርጠው በመከላከያ ታጅበው ወደ ደብረ ማርቆስ ከተማ እንደገቡና በደብረ ማርቆስ ከተማም ህዝባዊ ስብሰባ በማለት የሀገር ሽማግሌዎችን ብቻ ጠርተው ከፍተኛ የሆነ ጭቅጭቅ ቅ ተፈጥሮ እናንተ በደብረ ኤልያስ የፈጸማችሁት ወንጀል ሳይንሳችሁ አሁንም በተለያዩ አካባቢዎች ሰራዊቱን አሰማርታችሁ ቄስና እና መነኩሴ ሸዎችን ሳይቀር ሴቶችን እየደፈራችሁና ና እየገደላችሁ ጡት እየቆረጣችሁ በማለት ከፍተኛ የሆነ ጭቅጭቅ ተነስቶ ያለ ስምምነት መበተኑንና በተለይ በመከላከያ የጦር አዛዡ ቢያንስ እንኳን ለልማቱ ምስጋና ማቅረብ ሲገባችሁ እንደገና መልሳችሁ ትወቅሱናላችሁ በማለት ጭቅጭቅ ውስጥ ገብተው እንደነበርና የማርቆሱን ስብሰባ ያለ ውጤት እንደተጠናቀ ለማወቅ ተችሏል። ይህ በእንዲህ እንዳለ ከወረታ አቅራቢያ ታንኳና ዝንጥል በተባሉ ቦታዎች ላይ የደፈጣ ጥቃት ተፈጽሞ በሁለት ኦራል ሲንቀሳቀስ የነበረ የአድማ ብተና ኃይል ጉዳት እንደደረሰበት ለማወቅ ተችሏል። በሌላ አቅጣጫ በፋግታ ለኮማ ወረዳ አዲስ ቅዳም ከተማ አቅራቢያ በተደረገ ከፍተኛ ውጊያ ከፍተኛ ክሳራ የደረሰበት የአገዛዙ ጦር ውጊያ አበላሽታቸዋል በሚል መስመራዊ መኮንኖችን መረሸኑን መረጃዎች ያመላክታሉ። ከአዲስ ቅዳም ወጥቶ ወደ ድማማ ሲጓዝ የነበረው የአገዛዙ ጦር ከፋኖ ኃይሎች ከፍተኛ የመልሶ ማጥቃ ደርሶበት ወደ አሸዋ ወደ ተባለች መሸሽቱን ለማወቅ ተችሏል። በትናንትና ሁለትም እንዲሁ በሽንዲ ወረዳ ከፍተኛ ውጊያ እየተደረገ ሲሆን ከማንኩሳ አቅራቢያ ከምዕራብ ጎጃም ዋና ከተማ አስራ አምስት ኪሎ ሜትር ርቀት ላይ የምትገኘው ዛባ ጢዮን የምትባል ቀበሌ ላይም የፋኖ ኃይሎች ሰርገው በመግባት በአድማ ብተናና በመከላከያዩ ላይ ከፍተኛ ጉዳት ማድረሳቸውን መረጃዎች እያመላከቱ ይገኛሉ። በመጨረሻም በሰሜን ወሎ በራያ ቆቦ ዞብላምባ ክፍለ ጦር አራተኛ በረኛው ሻለቃ በተኩለሽ ዙሪያ መሽጎ በነበረው የአገዛዙ ጦር ላይ ጥቃት ፈጽሞ በምሽግ ላይ የነበረውን ኃይል በመደምሰስ አንደኛውን ምሽግ ሙሉ በሙሉ መቆጣጠር መቻላቸውን አስታውቋል። በዚህ በተኩለሽ ምሽግ ላይ በገና ጾም በሬ አርደው የመከላከያ ሰራዊቱ ያለምንም አጀባ እና ያለምንም ቃኝ፣ ያለምንም ጥበቃ ፌሽታና ደስታ በነበሩበት ሰዓት የፋኖ አይኖች ተስበው በመግባት በአገዛዙ ጦር ላይ ከፍተኛ የሆነ የሆነ ጉዳት እንዳደረሱበትና ምሽጉንም መቆጣጠራቸውን ከምሽጉ የወጣው ኃይልም ወደ ሌላ የወታደራዊ ካም መሸሽ መቻሉን መረጃዎች አመላክተዋል። በጣም አመሰግናለሁ። እንግዲህ ሌሎች ከፋኖ ጋር የተያያዙ መረጃዎችም አሉ ቀደም ሲል